አሰላሙ አሌይኩም ወራህመቱላሂ ወበረከቱ ውድና የተከበራችሁ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? በያላችሁ በሰላማችሁ ብስ ይበልኝ ወዶች እየሰሞኑ ኢትዮጵያን አቀዝቅዠዋለሁ። ጠፍቻለሁ። ሌክቸር ሰብስክራይብ አድርጉልኝ እና የጠፋውበን ንያ ደግሞ ተከልክዬ ነው ማለት ነው። ያው ምግብ እየሰራሁ ነበረ። ጎንለቀሩ ምፈልጋቸውን ነገሮች እሰራለሁ ብዬ አሰብኩት። ያው እዚያ ሀገር እስካለው ድረስ ማለት ነው። እና ሰው ሴት ልጅቷ በነገራችን ላይ ሽማግሌዋ ሴትዬ በቅርብ ነው ያረፈችው። እና ቤቱ በአብዛኛው እኔ ላይ ነው። አሁን እንዳይሻሙ ና ልጅ ያላገባች ልጅ ትልቅ ግን በቃ ምንም ስለቤቱ ያን ያክል እንትን ምትል አደለችም። ግን በቃ ላደለ ፈራች ማለት ነው። እኔ ቪዲዮ ስሰራ ምናምን መጎዳያት ያልሆነ ነገር ምንቀርጽ እንደዛ ነገር መሰራት እኔ ግን ተውሽ ነው ውጭ ምሰራው ያው ተምግብ ውጭ ሌላ ምንም ነገር አላስገባም ማለት ነበረ። ግን እሱም ተከልክዬ ነው የጠፋሁትኝ። እና ኢንሻአላህ በራሴ እንደዚህ ሲመቸኝ ለመምጣት እሞክራለሁ። ግን እንደዛ አመቻችቼ ለመምጣት በጣም አይመችም። በብዛት ማለት ነው ሚመቸው ነበረ እዛው ሥራዬን እየሰራሁ በጎን የምፈልጋቸው ሐሳቦችን እያራመድኩኝ ምግቤን እየሰራሁ እንደዛ ነበረ ማለት ነው። እዚ እስካለሁ ድረስ አማምቀዋለሁ ብዬ ያሰብኩትኝ። አሁን የእናንተ ጊዜ ያስፈልገኛል። እንዲሁ ተስንት አንድም ቢሆን ስመጣ ያለውን ሀሳቤን ሼር እንዲታረጉልኝና ሰብስክራይብ እንዲታረጉልኝ ማለት ነው እስበሳችን ነበረ። ታታ እኔ የሚያውለት ትንሽ ጊዜ ነው። እንሻ አላ ወዲ ሀገር የለም ምህር ስለሆነ ሀሳቤ በእግር ሀገር ከገባው በኋላ ደግሞ ብዙ ብዙ ሀሳቦች አሉኝ ብዙ እቅድ ብዙ ፕሮግራሞች አሉኝ ማለት ነው። በተለይ በእኛ በሴቶች ዙሪያ መሰራቸው ብዙ ነገሮች አሉ። ኢንሻአላህ ካላህ ጋር ማለት ነው። ብዙ ነገር በቃ አላ አደለ አሁን ላይ እኛ ላይ ያሉት ጫናዎች ይሄ ሰው ያለ መረዳት ነገር እኛ በቃ ታእማችን በላይ ነው ያለው ሻህሙን ብዬ ያስባለሁ። እኛ ላይ አሁን ሴቶች ላይ ያለው ነገር እንደገና ደግሞ መቼ ነው የሚያበቃው? መቼ ነው እንዴና መፍትሄው የሚለውን ነገር እኛው ራሳችን ስለሆነ ለዚህ ነገር መፍትሄ መስጠት ያለብን እና እርስ በርሳችን ተጋግዘን እናንተ ማግሳችሁኝ እኔም የምችለውን እና ኢንሻአላህ እንዲ ነገር ቢያንስ ዝም ብለን ታመመልከት አይሆነ ነገር እናስተካክላለን ብያስባለሁኝ። ቢያንስ አመለካከቱን አገር ቤት ያለውን ሰው አመለካከት ለመቀየር እኛም ልቃ ያለውን ኤክስፔክቴሽን ያኔ ሰው ምን ይለኛል ወይ ደግሞ እነሱ አልተረዱኝም በቃል አይደለ እኛ ጋር ያለው አቅም ፍላጎት ምኞት እና እዛ ከሌላው ጋር የሚመጣው ያለው ነገር ተጽዕኖ እንዳይቃረንብን የምናረግበት መንገድ ምናም ብቻ በብዙ አይነት መንገዶች ለመመጣት ሞክራለሁኝ። ሀታ ህፃናቶች ላይ ራሱ እናቶች በስደት ሆናችሁ ልጆቻችሁን አገር ቤትታችሁ ያላችሁ ሰዎች ራሱ እንጃ ብዙ ብዙ ብዙ ብሳት እንዲያለ ይረዳ ያለሁኝ እና ኢንሻአላህ ብቻ በብዙ አይነት መንገድ እዚህ ምን የምችለውን እሰራለሁኝ። ደግሞ ኢንሻአላህ አገሬም ስገባ ደግሞ በዛው ላይ ማለት ነው። እና ለብዙ ሰው እኔ እኔ ከራሴ ካሳለፍኩት ከሕይወቴም ከራሴ ከተሞክሮዬ እና ደግሞ በቃ ለብዙ ሰው ትምሆን እፈልጋለሁ ማለት ነው። ኢንሻአላህ ሰው ለሌላቸው ሰው ማመቻቸት ራሱ አንድ ነገር ነው። ለምን ብዙ ሰው ዘቃ ሆኖ ስንቱ ነው ገንዘቡን ባላግባብ መቆጠብ እየፈለገ መቆጠብ አይችልም። የሆነ ነገር መስራት መግዛት እየቻለ አይችልም። ለምንድን ነው እዛ ጋር ታማኝ ሰው ላይ ያገኝ ይችላል። እንደራሱ የሚያስብለት ሰው የለም። ራሱ ያለበትን ቦታ ሁኔታ የሚረዳው ሰው የለም። በአብዛኛው ስደተኛ እንደዚህ ነውና ኢንሻአላህ ይሄንን ብሶት ሀገር ስገባ ዝሆን ይሄን አላረገውም። ሀገር ስገባ ግን ኢንሻአላህ ይሄ ነገር የሚቀረፍበትን መንገድ ለማመቻቸት እሞክራለሁ። በግሌ ብቻ ሳይሆን ከቤተሰብ ጋር ከዛ ጋ ታለው ማህበረሰብ ጋር በአንድ ላይ በመሆን እንሻአላ። ብቻ ግን ብዙ ርቀት መሄድ እፈልጋለሁ፣ ግን የእናንተ እገዛ ያስፈልገኛ አሁን ላይ ማለት ነው። እኒህ ሚዲያውንም የከፈኩት ደግሞ ይህንኑ ነይቼ ነው። እና ውዶቼ ይሄ በመሀል ደግሞ ሰው መጣብኝ። በነገራችን ላይ ያለሁት ተደብቄ ነው፣ መጅልስ ማለት ነው እና ቅርብ ቦታ ከራሴ ምናምን በጣም ቅርብ ነው። ድምጽ ይሰማል። እንደዚህ ነጻነት የለም። አይመችም። አሁን ላይ እኔ ደግሞ ይህን እንሰራለሁ። ሀገር ከገባሁ በኋላ ነገሮች ለመጀመር ይከብዳቸዋል። ዝጋ ደግሞ ነጻ ዋይፋይ ስለሆነ የተወሰነ ነገር ለማስተካከል እችላለሁ፣ እየሰላሰብኩኝ በነገራችን ላይ ወጪ ማውጥቼበታለሁ። አሁን በስለ ዩቱብ ጉዳይ ደግሞ ሌላም ጊዜ ኢንሻላህ ቪዲዮ እሰራላችኋለሁ ማለት ነው። ያው እና ውዶችዬ ማለት ነው ሀሳቤን አስጠፉ በመሀል መጥተው ማለት ነው። እና ኢንሻላህ ሀገራችን ተጋግዘን እዛው ላይ በተለይ አሁን ቀጣው ራሱ ተቀጣይ ትውልድ እስከ መቼ ነው ሁሌ ስደት ብቻ አማራጭ ሆኖ የሚቀመጠው? እስከ መቼ ነው ማለት እኔ እኮ እንደኛ አሁን ለምሳሌ እንደኛ እንደ ሙስሊም እንደ ሃይማኖት ራሱ ስደት የቅጣት አንድ አካል ነው። ለምሳሌ አግብቶ ዜና የሰራ ማነው? ሳያገባ ዜና የሰራ ሰው ለማን ጅራፍ ይገረፋል፣ አንድ አመት ሀገሩ ይባረራል። መባረር አንድ አመት እንኳን ታገሩ መባረር ማለት ነው። ቅጣት ነው፣ ለዛውም ከባድ ቅጣት ማለት ነው። ግን እኛ አሁን በቃ የላይፋችን አንድ አካል አድረግ ነው። ለዛውም ትንሽ እኮ አይደለም፣ በአብዛኞቻችን ግማሽ እድሜያችንን ደግሞ በቃ አለ አብዛኛውን ጥሩ የሚባለውን ጊዜያችንን፣ ወጣትነት በቃ ማለት ሁሉም ነገር የሚያምርበት የሆነውን ሰዓታችንን ነው እዚህ ለሰው ልጅ እየገበርን ያለነው በማይረባ ገንዘብ ማለት ነው። እና ስደት ስናወጣ ደግሞ የምናየው እኛም ሆን እዛ ያለው ማህበረሰብ ቤተሰብ ምን የሚያየው የምናመጣውን ገንዘብ እንጂ ተያይዞ ያለውን ችግር ማንም አያይም። እኛ በእርግጥ በአብዛኞቻችን መታይ ደርሰን የተመለስ ነው እናቃለን እዚህ ጋር የሚጠብቀን ነገር። እዛ ያለው ሰው ግን እዚህ ጋር ያለውን ነገር ያን ያክል አይረዱም በዚህኛ መተን በሚጠብቀን ልክ አይረዱም። ሲቀጥል ደግሞ በቃ ቢረዱት እንኳ ራሱ ማለት ነው፣ አማራጭ መሆን የለበትም ስደት። ቀጣይ ደግሞ ለልጆቻችን ስደት ወይ ደግሞ በቃ ለቤተሰብ ለሌላ ታናናሽ ለሆኑ ማህበረሰብ ስደትን እንዲያረያ እንደ ጥሩ ነገር ማሳየት የለብንም። እዚህ ላይ በነገራችን የብዙቻችን እጅ አለ። እዚ ጋ ጎንብሰ እንዲ ክምን ወገባችን ተቆርጦ ምን ሰዎች ሀገር ስንገባ ግን በልሆነ ያልሆነ ነገር አክት የምናሳያቸው ነገሮች በቃ አላድለ በእርግጥ ያው የሰራ ሰው የተወሰነ ነገር መሻሻል አለበት። ግን ግን ደግሞ በዛ ልክ ያልሆነውን ነገር አጋኖ ለማሳየት መሞከር ሌላው ሰውም እጀ ልሞት እንዲል እያደረገ ነው። ብቻ ሀሳቢ ብዙ ነው። ፕሮግራሚ ማለት የማስባቸው ነገሮች ይሰራለሁ ብያ የምገመታቸው ነገሮች ካላህ ጋራ ብዙ ናቸው። ጎን ለጎን ሌሎች ስራዎችን መሰራ አለሁኝ ብቻ ግን ሁሉም ነገር እኔ ስደተኛው ላይ ያተኮረ ነገር ነው ማለት ነው። እኔ በስደት ብዙ ጊዜን ስላባከንኩኝ ሁሉንም ነገር ስለማቀው እና ኢንሻአላህ እንዴ እኔ ብዙ ጊዜውን ሳያባክን በትንሽ ጊዜ አላማውን የሚያሳካበትን መንገድ አንድ ስደተኛ አገር ቤት ያለው ሰው ደግሞ መምጣት ካለበት ራሱ በቃ በደንብ ያን ያለውን ነገር አስቦበት አገር ቤት ያለው ሰው ልክ ያለውን ለሱ ያለው የሚሰጠውን አመለካከት ተረድቶ እዚህ ያለውም የሚመጣበት አካል ምን አይነት አካል እንደሆነ፣ ምን አይነት ስራ እንደሆነ፣ ምን አይነት አየር፣ ምን አይነት ምን እንደሆነ ሁሉንም ነገር አስተውሎት እንዲመጣ ሁሉንም ነገር ኢንሻአላህ የምታግዙ ልጆች ካላችሁ ምን ያለሁኝ አብረን እንሰራለን በሉኝ፣ በአንድ ላይ እንሰራለን ማለት ነው። እና እንግዲህ ኢንሻአላ እኔ በሳምንት አንድ የሚሆን ሁለት የሚሆን እንዲሁ መጣለሁኝ። አንዳንድ ፕሮግራም በደንብ አዘጋጅ አታዘጋጅችበት ማለት ነው የምመጣው ዝም ብዬ እንደዛ፣ አለወረበረብባቸውም በመሀል ሀሳቤ እንትን እያለ ማለት ነው። ሰው በመጣ ቁጥር ሀሳቢ እየተዝነ እንትን እያነብ ነው። እና ኢንሻአላ መጣለሁ በቀጣይ ማለት ነው። ለጊዜው ግን ስ ላይ ላቁም። ሙቀቱ ብስምላ ሙከይፍ ላለመክፈት እኮ ነው። እኔ ትንሽ ሰርቼ እወጣለሁ እየስላሰብኩኝ እና ለዛ ነው ውዶችዬ፣ ሰላማችሁ ብዝዝት ይበልል ላይክ ሸ ሰብስክራይብ አድርጉልኝ። ቪዲዮ ቫይራል እንዲወጣ አድርጉልኝ ውዶችዬ። ማለት አሁን ቶሎ ቶሎ መጥቼ አንድኛው እንኳ ቫይራል ቢወጣ ለማለት። ቸገራለሁ፣ ቶሎ መምጣት እየቻልኩ አይደለም። አልተመቸኝም ማለት ነው። እና ብዙዎቻችን እንደዚህ አይነት ነገር የሆነ ወደ ራሳችን ችግር ገብተን ራሳችንን ነገሮች ከመፍታት ይልቅ እለታዊ ድራማ እና መዝናኛ ስ ጊዜያችን እያባከነብን ስለሆነ ራሳችንን ሳናዳምጥ ነው ጊዜያችንን የምንጨርሰው ማለት ነው። አሁን ላይ ያለ ድራማ ኢትዮጵያ ውስጥ ያሉ ዩቱበሮች የሚሰሩት ድራማ ሙሉ በሙሉ ድራማ ነው። ምናልባት ከዛ ከዘጠና አምስት ፐርሰንት ማነው ከመቶ ፐርሰንት አምስት ፐርሰንት ትክክለኛ የሚሰራ ዩቱበር እንኳ ታገኙ። አብዛሀኛው ውሸት ነው። በተለይ ይሄ ስለ ባልና ሚስት ስለ ላይፍ ይሄ ስለ ግል ህይወታቸው ፍቅረኛሞች ምንዲነን እያሉ የሚመጡት ሰዎች በፍጹም ውሸት ነው። ድራማ ነው። ጊዜያቸውን አታባኩ። በኋላ ይቆጫችኋል። እናንተ በማጠብቁት ልክ እኔ ይሄ ውሸት ሊሆን እንዴት ይችላል የምትሉት ነገር ሁሉ ውሸት ነው በአብዛኛው ማለት ነውና ተውሸት ራሳችሁን አግሉ። ያልሆነ መዝናኛ ያዝናናችሁ እለታዊ ችግር ስተዘላቂ የራሳችንን ብሶት፣ የራሳችን የሆነ ችግር የማይቀርፍ ነገር ላይ ጊዜያችን መባከን የለብንም። ራሳችን የምንቀይርበትን ነገር ማዳመጥ ካለብን ስንት ኢንተርቪው አለ፣ ስንት ሰው ከላይፎ፣ ስንት ወርቆ፣ የተነሳ ሰው ስና ስንት ነገር አለ ማለት ነው። እንደዛ ጥሩ ነገር ታማሩ፣ መንፈሳዊ ነገሮች ላይ ታማሩ? እኔ ሁሉም በሃይማኖቱ ማለት ነው እና እንሻአላ በተረፈ አሁን በጣም እንትኔ በስቶብኛል፣ ማለት ነው፣ ሪከርድ በስቶብኛል። ሰላማችሁ ይብዛል በያላችሁበት። ሀገራችን ሰላም ያደርግልን። ሰላም አለይኩም ወራህመቱላሂ ወበረከቱ።